በሸዋ ሲያደብርና ዋዩ ወረዳ የሚሊሻ ጠርናፊው ላይ እርምጃ መወሰዱ ታውቋል። በሸዋ ግንባር በቀጠለው ተጋድሎ የሲያደብርና ዋዩ ወረዳ የሚሊሻ ጠርናፊ በሆነው አቶ ደረጀ ዘውዴ የተባለ የስርዓቱ ቀኝ እጅ ላይ እርምጃ የወሰደው የውስጥ አርበኛ የተሰጠውን ግዳጅ አጠናቆ በዛሬው እለት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር ራስ አበብ አረጋይ ክፍለ ጦርን መቀላቀሉን ኮሩ አሳውቋል። ከራስ አበብ አረጋይ ክፍለ ጦር የመረጃና ደህንነት ክፍል ጋር በመተባበር ኦፕሬሽኑን የፈጸመው የውስጥ አርበኛ በሲያ ደብር ነዋዩ ወረዳ ደነባ ከተማ ለስርዓቱ እድሜ መራዘም የጎላ ሚና ያለውን አቶ ደረጀ ዘውዴ የተባለ የወረዳው ሚሊሻ ጠርናፊ ላይ እርምጃ በመውሰድ እዙን መቀላቀሉን ገልጽ በእርምጃው ከፍተኛ ጉዳት ያስተናገደው የሚሊሻ ጠርናፊው ለከፍተኛ ሕክምና ወደ ደብረ ብርሃን ሆስፒታል ቢወሰድም የመትረፍ ተስፋ እንደሌለው የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣቢያችን ባደረሰው መረጃ ገልጿል። የአማራ ወጣት በብልፅግናው ስርዓት ላይ እያመረረ ነው። የአማራን ህዝብ ሲያስመርር የነበረን የወረዳውን ሚልሻ ኃላፊ እርምጃ የወሰደበት ወጣት ፋኖን ተቀላቅሏል። የህዝብ ጠላት ከሆነው ስርዓት ጋር ተሰልፈን ከምናገኘው ምቾት ይልቅ ከወገናችን ጋር ሆነን መከራን ብንቀበል ይሻለናል ብለው ያመኑ የስርዓቱ ሰራዊት አባላት ፋኖን ተቀላቅለዋል። ፋኖ አንድ ቢሆን ኑሮ ብልፅግናው ምንም ሰራዊት አይኖረውም ነበር ሲሉ የተናገሩት ፋኖን የተቀላቀሉት የሰራዊት አባላት የሰጡት ማብራሪያም በዜናችን ይደመጣል። ሸዋ ላይ አንድ ወጣት የሲያ ደብርና ዋዩ ወረዳ የሚልሻ ጠርናፊው ላይ እርምጃ በመውሰድ የአጼ አምደ ጽዮን ኮር የራስ አበባ አረጋዊ ክፍለ ጦርን ተቀላቀለም። በሸዋ ጠቅላይ ግዛት የሲያ ደብረና ዋዩ ወረዳ የሚልሻ ጠርናፊ የነበረውን አቶ ደረጀ ዘውዴ የተባለ የስርዓቱ ቀኝ እጅ እርምጃ ከወሰደ በኋላ ፋኖን የተቀላቀለው ወጣት ደምስ ንጋቱ፣ ግለሰቡ በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተውን የብልጽግናን ስርዓት በታማኝነት ከማገልገሉን ባለፈ ወጣቶችን ያሰቃየና ያስገደለ ሰው ነው። ከዚህ ባለፈም በርካታ የከተማዋን ነዋሪዎች አስገድዶ ገንዘብ የሚቀበልና ልጆቻችሁን ለመከላከያ አምጡ ወይም ለእኔ ገንዘብ ስጡኝና እንዳይወሰድባችሁ አደርጋለሁ እያለ ህዝብን ሲያስመርር የነበረ ሰው ነው ሲል ተናግሯል። የሚልሻ ጠርናፊውን እርምጃ ወስዶበት ፋኖን የተቀላቀለው ወጣት ደምስንጋቱ ይህን የወረዳችን የሚልሻ ጠርናፊ የነበረውን ግለሰብ የቀን ተቀን ውሎ ስከታተል ቆይቻለሁ። በመጨረሻም እርምጃ በመውሰድ ወደ ጀግኖቹ ወንድሞች ልቀላቀል ችያለሁ በማለት የፈጸመውን ጀብዱ ተናግሯል። እዙ የአገዛዙ ቅጥረኛ የሆኑ የወረዳ አመራሮችን ለይቶ እርምጃ በመውሰድ ለሌሎች አራያነት ያለው ስራ እየሰራ መሆኑን ገልጿል። ይህ ልዩ ዘመቻ አስርጎ በማስገባትና የውስጥ አርበኞችን በመጠቀም የሚከናወን ሲሆን በዛሬው እለትም ከራስ አበብ አረጋይ የትውልድ ቀይ ጅሩ ደነባ ከተማ የሚልሻ ጠርናፊው ላይ እርምጃ እንደተወሰደበት አስታውቋል። እዙ ለጣቢያችን በላከው መረጃ ላይ እንደተመለከተው የውስጥ አርበኛው የሲያ ደብርና ዋይ ወረዳ የሚልሻ ጠርናፊው ላይ እርምጃ በመውሰድ የአጼ አምደ ጽዮን ኮር የራስ አበብ አረጋይ ክፍለ ጦርን ተቀላቅለዋል። በሸዋ ጠቅላይ ግዛት የሲያ ደብርና ዋይ ወረዳ የሚልሻ ጠርናፊ በሆነው አቶ ደረጀ ዘውዴ የተባለ የስርዓቱ ቀኝ እጅ አገልጋይ ላይ እርምጃ የወሰደው ወጣት ደምስ ንጋቱ ክፍለ ጦሩ የሰጠውን ግዳጅ በአግባቡ መፈጸሙን በሰራዊቱ ፊት እውቅና ሰጥተውታል ብሏል። የውስጥ አርበኛ የነበረው ወጣቱ ከራስ አበበ አረጋይ ክፍለ ጦር የመረጃና ደህንነት ጋር በመተባበር በሲያ ደብር ዋዩ ወረዳ ደነባ ከተማ ውስጥ የወረዳውን የሚሊሻ ጠርናፊ የቀን ተቀን ውሎ ሲከታተል ቆይቶ በመጨረሻም በያዛት ክላሽ እርምጃ በመውሰድ ፋኖን መቀላቀሉን የገለጸው እዙ ይህን መሰል ልዩ ተልዕኮ ቀጣይነት እንዳለው አስታውቋል የተወሰደበት የወረዳው የሚልሻ ጠርናፊ በደብረ ብርሃን ሆስፒታል ውስጥ እንደሚገኝ ክፍለ ጦሩ ገልጿል።